ልጄን አላህ ይጠብቀው፣ ልጄን አላህ ያሳካለት፣ ይቅናው ብለው ዱዓ ያደርጋሉ። ጥሩ አቀራረብ በቀረብካቸው ቁጥር ደግሞ አትራፊ ትሆናለህ። አላህ ከራሱ ሐቅ ቀጥሎ የተናገረው የወላጅን ሐቅ ነው። እኛ ለመገኘት ለማደግ እና አሁን ባለንበት ሁኔታ እንድንኖር ሰበብ የሆኑት እነሱ ናቸው። በተለይ እናት በሆዷ ዘጠኝ ወር ተሸክማ ከዚያ በኋላ ደግሞ ሁለት ዓመታት ብታ ከዚያም በኋላ ሸክሟ ሳይወርድ ተከታትላ አብራ ለፍታ መከራ አይታ የምታሳድግ የአላህ ስጦታ የሆነች ሰው ናት። የእሷን ነገር ችላ ማለት አላህ የዋለልህን ጸጋ መናቅና ችላ ማለት ነው የሚሆነው።

ቀጥሎ ወስላቸው እሷው ናት። ሶስት ጊዜ አራተኛ ሲጠይቃቸው አባት አሉ። ለምን ሁለቱስ ወላጅ አይደሉም እንዴ? አዎ ሁለቱም ወላጅ ናቸው። ሁለቱም ተጨንቀዋል። ግን ማን እንደ እናት? እንደ እሷ ማን መከራየ? እንደ እሷ ማን ተንገላታ? እንደ እሷ ማን ተጨነቀ? አዎ አባትም ያስባል ይጨነቃል። ልዩ ከፍ ብሎ ማየት ነው። ሁሌም ምኞቱ ተንከባክቦ፣ አስተምሮ፣ ተቆጥቶ መክሮ ቁም ነገር ያደርሳል። ሁለታቸውንም በቁርአን ላይ በጣምራ ነው የሚያነሳቸው። ወቀዷ ረቡከ አላ ተዕቡዱ ኢላ እያህ ወቢልዋሊደይን እህሳና። ጌታ ፈርዷል ከሱ በስተቀር ሌላ እንዳትገዙ፣ ለወላጆችም በጎ ዋሉ ብሎ አደራ ነው። የአላህ አደራ ነው

የሻውን ያህል የሀጃውን ያህል ማንሳት ይችላል። አንተ እንኳ ባት ፈቅድለት። አንተ እንኳ ከየእሱ ከስብ ውጤት ነህ። የእናትህ ከስብ አ አንተን ነው አንዱ ያፈራችው። አልወለዱ ከስቡ አብይህ የአባቱ ስራ ውጤት ነው። ወልዶ ተንከባክቦ አሳድጓል። አንድ ወላጅ ይባላል፣ ምን አድርገህልናል? አሉት ልጆች። ብዙ ጊዜ ልጆች ቁስን ነው የሚቆጥሩትና

ለቁሙ ነገር የበቃችሁት ማለት አንዳንዶቹ ደግሞ አባቶቻቸው በሆነ አጋጣሚ በልጅነት ያላሳደጓቸው ከሆነ ሀቅ የሌላቸው ይመስላቸዋል ይህም ሀቃቸውን አያስቀርም ስለዚህ አባትና እናት ገበያ ናቸው ሰው ገበያ ሄዶ መግዛት መለወጥ ማትረፍ እየቻለ ዝም ብሎ መመለስ ኪሳራ ነው ከዚህ ኪሳራ አላህ ይጠብቀን ከሄዱ በኋላም ልንላቸው የምንችለው ነገር አለ ሰደቃ በመሰደቅ ዱዓ በማድረግ በስማቸው ወይም ለነሱ ነይተም ማለት ነው። ወቅፍ በማድረግ በመሳሰሉት መንገድ ኸይር መስራት እንችላለን። ርዕሱ ከዚህ በላይ የሚያነጋግር ቢሆንም ለአጭር መልዕክት ከዚህ በላይ ጊዜ ላለመውሰድ እዚህ ይቋጫል የዛሬውን والسلام عليكم ورحمة الله وبركاته